ሰላምታችን በያላችሁበት ይድረስ ብለናል ተመልካቾቻችን። ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰዓቱ የተዘጋጁ ዜናዎችን ይዘን ቀርበናል። ከዜናዎቹ ጋር ተመስገነ ሰፋ አብሬያችሁ እቆያለሁ። ህብረተሰቡ ደንን የመጠበቅ ልምዱ እያደገ መምጣቱን የኢትዮጵያ ደን ልማት አስታወቀም። በኢትዮጵያና በጀርመን መንግስታት ትብብር በደቡብ ወሎ ዞን ስድስት ወረዳዎች እየተተገበረ ያለው የደንና የብዝሃ ህይወት ልማት ፕሮግራም የበጀት ዓመቱ የአስራ አንድ ወራት አፈጻጸም ግምገማ መድረክ በኮምቦልቻ ከተማ ተካሂዷል። ለዜናንባቸው ተጨማሪ ዘገባለሁ በኢትዮጵያና በጀርመን መንግስታት ትብብር በደቡብ ወሎ ዞን ስድስት ወረዳዎች እየተተገበረ ያለው የደንና ብዝሃ ህይወት ልማት ፕሮግራም የበጀት ዓመቱ የ11 ወራት አፈጻጸም ግምገማ መድረክ በኮምቦልቻ ከተማ ተካሂደዋል። ፕሮጀክቱ አርሶ አደሩ በደን ላይ የተመሰረተ ኢኮኖሚ እንዲገነባ በወል መሬት ላይ ለመተግበር ታስቦ የተጀመረ መሆኑ በመድረኩ ተነስቷል። ከመድረኩ ተሳታፊዎች መካከል የለጋምበ ወረዳ የፕሮጀክቱ አስተባባሪ አሰፋ በላይ በወረዳው ከ700 ሄክታር መሬት በላይ በመለየት ከ6000 በላይ አርሶ አደሮች ታቅፈው እየለማ መሆኑን ተናግረዋል። ፕሮጀክቱ ከጀመረ ጀምሮ 767 ሄክታር መሬት በአዲስ ደን ልማት ማልማት ችለናል። በዚህም ወደ 6000 አካባቢ አርሶ አደሮችን ማስጠቀም ተችሏል። በደቡብ ወሎ ዞን ብዝሀ ህይወት ጥበቃና ልማት ፕሮጀክት የተንተ ወረዳ አስተባባሪ አማራ ጆርጋ በበኩላቸው እስካሁን በወረዳው ከ949 ሄክታር መሬት በላይ ደን በማልማት ላይ መሆናቸውን ተናግረዋል። 2083 ሄክታር በፕሮጀክቱ ቆይታ እንዲያለማ ነው አቅደን ወደ ስራ የገባ ነው። በዚህ መሰረት እስካሁን 949.9 ሄክታር አካባቢ አልምተናል። አሁን ከዚህ አመት ውጭ ማለት ነው። የተሰሩ ባሉ የደን ልማት ስራዎች አርሶ አደሮች በትኩረት እንክብካቤ እያደረጉና እስካሁንም በደኑ ውስጥ ባለው ሳር ተጠቃሚ መሆናቸውን ተሳታፊዎቹ ተናግረዋል። የደቡብ ወሎ ዞን አካባቢና ደን ጥበቃ ተጠሪ ጽህፈት ቤት ኃላፊ ሞገስ መኮንን እስካሁን ባለው ሂደት አርሶ አደሮች በራሳቸው መንገድ ከተከላ እስከ ጽድቀት ድረስ እየተንከባከቡ መሆኑን ገልጸው ይህም ልምድ ሊወሰድበት የሚችል ነው ብለዋል። እስከዛሬ ድረስ አልምተህ ከዚህ በኋላ አርሶ አደሮቹን የምትበትናቸው አይደሉም ማለት ነው ነገ ደግሞ ፕሮሰስ አድርገው እንዲጠቀሙ ሌላ ሂደት፣ ሌላ ፕሮጀክት አለ፣ ሌላ ፌዝ አለው ማለት ነው። ምናልባትም የእንጨት ማቀነባበሪያና ምናልባት እያሳደጉት ሲሄዱም ወደ ትልቅ እንትን እንዲሄድ ጭምር በጀት ተመድቦለት ጭምር ቀጣይ አመት እንትኑ። አሁን ጀምሯል ሂደቱ። ምናልባት የሚቀጥሉት አመታት ደኖቹ እየደረሱ ሲሄዱ ትልቅ የስራ እድል የምትፈጥርበት ነው ማለት ነው። እነዛ ተጠቃሚ ምናልባት የደኑ ተጠቃሚ አርሶ አደር ልጆች እንደምን ማቀነባበር ይጀምራሉ ማለት ነው። የደቡብ ወሎ ብዝሃ ሕይወት ጥበቃና ልማት ፕሮጀክት አስተባባሪ ዶክተር ቢረሰው ማህቶት ለአርሶ አደሮች አቅም ግንባታ ስራ በመስራት አርሶ አደሮቹ በቡድን ተደራጅተው እያለሙና በውጤት ላይ ተመስርቶ እየተተገበረ እንደሆነ ነው ያብራሩት። ፕሮጀክቱ በሀገር ደረጃ የመጀመሪያ በመሆኑ ልምዱ ተቀምሮ በሌሎች አካባቢዎች ሊተገበር እንደሚችልም ነው ያስገነዘቡት። ከዚህ የሚገኙ ምርጥ ተሞክሮች በቀጣይ ፕሮጀክቱም ኤክስቴንድ የሚያደርግ ከሆነ በሌሎች አካባቢዎች ለመስራት በዚህም በዚህም ዞን ሆነ በሌሎች አካባቢዎች ለመስራት እንግዲህ የዶኖሮች ዝግጅነት ይጠይቃል። ነገር ግን ዋናው ከዚህ ፕሮጀክት ሌሎች ፕሮጀክቶች ተምረው ሌሎችን ስራዎች በዚህ ሞዳሊቲ መሰረት እንዲያሰፉ ነው የሚጠበቀው። የኢትዮጵያ ደን ልማት ዋና ዳይሬክተር ከበደ ይማም በደን ልማት ላይ የሚሰማራው የህብረተሰብ ክፍል ችግኞችን የመንከባከብ ልምዱ እያደገ መምጣቱን ተናግረዋል። ማህበረሰቡ ከደን ልማቱ ተጠቃሚ እንዲሆን እየተሰራ መሆኑን የገለጹት ዋና ዳይሬክተሩ 12500 ሄክታር መሬት ይለማል ተብሎ ታቅዶ ወደ ስራ ተገብቷል ነው ያሉት። ይሄ ፕሮጀክት 12500 ሄክታር ደን እንዲለማ የሚያደርግና 80000 አርሶ አደሮች ተጠቃሚ እንደሆኑ እና እያንዳንዱ አርሶ አደር ገቢ በአማካኝ በ20% እንዲያድግ ማለት ካለሙት ደን ተጠቃሚ እንደሆኑ የሚያደርግ ፕሮጀክት ነው። ደንም አልማ ብቻ ሳይሆን የአለሙትንም ደን እሴት እሴት በመጨመር የተሻለ ገቢ እንዳገኙ የሚያደርግ ፕሮጀክት ነው። ፕሮጀክቱ እንዳገር በቀጣይ ሞዴል እንዲሆን ተብሎ የታሰበ ነው። ማህበረሰቡ ችግኞችን የመንከባከብ ልምዱን እያሻሻለ በትኩረት እንዲሰራም ጥሪ አቅርበዋል። ሳፋሪኮም ኢትዮጵያ ለሀይቅ ሁለተኛ ደረጃ ትምህርት ቤት የኮምፒውተርና ነጻ የኢንተርኔት አገልግሎት ድጋፍ አደረገም። ድጋፉ የትምህርት ጥራትን ለማስጠበቅ ያግዛልም ተብሏል። ፊኒክስ አየለው። ሳፋሪኮም ኢትዮጵያ ለሀይቅ ሁለተኛ ደረጃ ትምህርት ቤት የኮምፒውተርና ነጻ የኢንተርኔት አገልግሎት ድጋፍ አድርገዋል። የሀይቅ ሁለተኛ ደረጃ ትምህርት ቤት ርዕሰ መምህር ያሬድ ጌታቸው ድጋፉ የመማር ማስተማር ሂደቱን ከማሳለጥ ባሻገር የትምህርት ጥራትን ለማረጋገጥ ያግዛል ብለዋል። ከሰሜኑ ጦርነት በኋላ ትምህርት ቤቱ ከፍተኛ የሆነ ውድመት ደርሶበታል። ከዚህ ውስጥ ውድመት ከደረሰበት አንዱ የአይሲቲ ግብአቶች ኮምፒውተሮች ናቸው። የኛ ተማሪዎች ዛሬ ላይ አንድ አይሲቲ ክላስ ውስጥ ገብተው ፕራክቲካሊት ለመማር አክሰሶቹ በጣም ትንሽ በመሆናቸው የተነሳ አንዲት ኮምፒውተር ለሰባት ለስምንት ተማሪዎች ነው አንድ የአንድ ክፍል ተማሪዎች የሚያገኙትና ና ከዚህ አኳያ ለእኛ የተደረገልን ይህ አስር ኮምፒውተር ከምንም በላይ የትምህርት ቤታችን የተማሪዎች ችግር ይፈታል ተብሎ ይታሰባል። በሳፋሪኮም ኢትዮጵያ የሰሜን ምስራቅ ሰሜን ምዕራብና አፋር ክልል የውጭ ግንኙነት ኃላፊ ጥላሁን ብርሃኑ ተቋሙ በማህበራዊ አገልግሎት ዘርፉ ትምህርትን በቴክኖሎጂ ለማገዝ ድጋፍ እያደረገ መሆኑን አስረድተዋል። በባለፉት ወራቶች ከደብረ ብርሃን ጀምሮ ለደብረብርሃን ከተማ ለኮምቦልቻ ከተማ፣ እንዲሁም ለደሴ ለሚገኙ ሁለት ከተሞች በተጨማሪ ዛሬ ደግሞ ለሀይቅ ሁለተኛ መለስ ወደናዱ ትምህርት ቤት ይህንን የአስር ዲስክቶፕ ኮምፒውተሮች ካሉት ላይ ተጨማሪ በመሆን ተማሪዎችን ያግዛል። ተማሪዎችን ወደሚፈልጉት የሚፈልጉት ዳይሬክሽን ይወስዳል የሚል አስተሳሰብ በመኖሩ እና ላቦራቶሪዎችን ዲጂታል ከማድረግ አንጻር አስተዋጽኦ ያደርጋል የሚል ግምት ስላለን ዛሬ ከከተማው በመገኘት እነዚህን ኮምፒውተሮች እንዲሁም የሁለት ራውተሮች ከስድስት ወር የኢንተርኔት ፓኬጅ ጋር በተጨማሪ ለእያንዳንዳቸው ወይም ለትምህርት ቤቱ ደሊቨር አድርገ ነው። ሳፋሪኮም ኢትዮጵያ ለትምህርት ቤቶች ካደረገው ድጋፍ በተጨማሪም በተለያዩ አካባቢዎች ለሚኖሩ የህብረተሰብ ክፍሎች የጤና መድህን ሽፋን እንዲያገኙ የማድረግ ስራን ስለመሰራቱም ነው አቶ ጥላሁኒማም የተናገሩት። ከዚህ ከትምህርት ቤቶች ውጭም እንደ ሳፋሪኮም እንደ ዋና መስሪያ ቤት ከማህበረሰቡ ጋር እንዳጠቃላይ ከኢትዮጵያ ህዝቦች ጋር አብሮት የሚሰራቸው ስራዎች አሉ። ለምሳሌ ያል ከመቄዶኒያ መጀመር ይቻላል። መቄዶኒያም ባለፈው አመት ብዙ ከፍተኛ እርዳታዎችን በማድረግ ይገኛል። የተለያዩ የእስልምና ክርስትና እምነቶች በሚመጡበት ሰዓት ላይ ከተለያዩ የህዝባችንና ማህበረሰብ ጋር አብሮ የመብላትን የምናሳይባቸው ድርጊቶች ይኖራሉ። እንዲሁም የጤና መድን ሽፋን ባለፈው የተለያዩ ከተሞች ላይ የመክፈል የማይችሉትን የአንድ ዓመት የሁለት ዓመት እየከፈል ጤና መድን ሽፋን እንዲኖራቸው የተለያዩ የወገኖቻችንን በማድረስ እና በመደገፍ ላይ እንገኛለን። አግማስ ኢትዮጵያ በጎ አድራጎት ማህበር ከኦሮሚያና የተለያዩ አካባቢዎች ተፈናቅለው በደቡብ ወሎ ዞን ደጋን ጊዜ መጠለያ ለሚገኙ ወገኖች ድጋፍ አደረገም። ድጋፉ ዜጎች ሰርተው እንዲለወጡ የሚያግዝ መሆኑ ተመላክቷል። ዘገባው የመስኡድ ጀማል ነው። ጀማል ኢማም ያቀርበዋል። አግማስ ኢትዮጵያ በጎ አድራጎት ማህበር በደጋን የመጠለያ ጣቢያ የሚገኙ ተፈናቃዮች መልሰው እንዲቋቋሙ ለማስቻል በተለያዩ ዘርፎች የስራ እድል ፈጥሯል። ወጣቶችን በኢንተርፕራይዝ በማደራጀት ለአንድ መቶ ወጣቶች የስራ እድል መፍጠሩ ተገልጿል። አሚኮ ያነጋግራቸው የስራ እድል የተፈጠረላቸው ወጣቶች የሰው እጅ ከመጠበቅ እንዲላቀቁና ራሳቸውን እንዲችሉ የሚያደርግ መሆኑን ገልጸዋል። የተፈጠረው የስራ እድል መነቃቃትን የፈጠረና ወደፊት የተሻለ ነገር ለማበርከት ተስፋን የሚያጭርም እንደሆነ ነው ያነሱት። አግማስ ኢትዮጵያ ነው የስራ እድሉን ያመጣለን ያው ተደራጅ አሉ ስድስት። አሁን ድስት ተደራጅተናል። በጣም የጥሩ እድል ነው ያመጡልን። ያው ገንዘቡ ምንትን ቢል ስራው እድል አሪፍ ነው። ቀበሌ ጋር ተገናኝቶ እንግዲህ ስድስት አደራጅተው ያው ጀመረናል ስራውን። አሁን ይሄ ከገበ ከሩቃ ቦታ ታመጣለህ፣ ቀነስ ባለ ዋጋ እዛህ አየር ትሸጣለህ። ደግሞ ደሞ ደህና እኛ አሁን እዚህ ላይ የስራ እድል ፈጥሮልን በስራና ስልጠና እንትን በእነሱ በስልጠና አማካኝነት ወደ ስራ ገብተናል። ይሄ የበሬ ማደለብ ዘርፍ ነው። እኛ እንትን ያልነው ስራ የተፈጠረልን እድል ያገኘ ነው። ለስድስት ሰው ነው፣ ለስድስት ሰው በ240 ሺህ ብር በእንትን በጥሬ ገንዘብ። በዚህ አማካኝ ነው ወደ ስራ ገብተን፣ እዚህ ስራ በመግባታችን በጣም ደስተኛ ነን። ምክንያቱም እኛ በካምፕ ደረጃ ነው እና ያለ ነው፣ ምንም ነገር ስራም የለንም ከመንግስትም ይሁን ከሌሎች ግለሰቦች እጅ እያየን ነበር እና የምንኖረው። አሁን ወደ ስራ ገብተናል። ተቀ ሀበሻ ና አድማስ ኢትዮጵያን ከልብ በጣም እናመሰግናለን። የተደራጀ ነው ስድስት ሰው ሆነ ና የስራ ዘርፉ ቢጃ ማቤት ነው የከፈት ነው ሽቲ ማለት ነው። የስራ እድሉ በጣም አሪፍ ነው። ለምሳሌ ቢያንስ አሁን እኔ ምንም ስራ አልነበረኝም የቤት እመቤት ነኝ። ተቀላይ ያው ተፈናቅለን የመጣ ነው እና ያው የቤታችን ስሜት ይሰማል ነበረ አልሐምዱሊላህ ከሞላ ጎደል ደግሞ በተወሰነ ቢያንስ ለዚህ አብጎተናል። የአግማስ ኢትዮጵያ የበጎ አድራጎት ድርጅት ስራ አስኪያጅ አብዱሰላም ሰላም ሽፋው በደጋን መጠለያ ካምፕ ላሉ ወጣቶች በኢንተርፕራይዝ በማደራጀት ውጤታማ ለማድረግ ተሰርቷል ብለዋል። አስራ አንድ አይነት የስራ ዘርፎች ናቸው እዚህ ደጋን ከተማና ገርባ ከተማ ላይ ነው ስራዎቹ የተፈጠሩት። ስራውን ለማስጀመር እንግዲህ መጀመሪያ ላይ እዚሁ ደጋን ከተማ ላይ ባለሙያ በማምጣት የክህሎትና የስራ ፈጠራ ስልጠናዎችን ለመስጠት ተሞክሯል። ለሁሉም ለዚህ በዚህ ኢንተርፕራይዝ ለተደራጁ ለዚህ ለማስጀመሪያ ፕሮግራም ኦልሞስት ወደ አምስት ሚሊዮን ብር አካባቢ ወጪ ተደርጓል። መቶ ሰው በአንድ ጊዜ ማቋቋም በጣም ትልቅ ስራ ነው። በጣም ትልቅ ስራ ነው። ትልቅ ሪሶርስ ይፈልጋል። ያለነ ሪሶርስ ውስን ነው። ግን ደግሞ እዛ ካምፕ ውስጥ ተረጅ ሆነው ከሚቆዩ የተወሰነ ያክል ድጋፍ ተደርጎላቸው የራሳቸው ነው ትጋት ጨምረውበት ወደ ተሻለ ደረጃ እንዲደርሱ ነው የኛ ሀሳብ። የቃል ወረዳ ስራና ስልጠና ጽህፈት ቤት ምክትል ኃላፊ ኢብራሂም አህመድ የወጣቶቹን ፍላጎትና በአካባቢው አዋጭ የሆኑ የስራ መስኮችን በመለየት ወደ ስራ መገባቱን ጠቅሰው የተፈጠሩ የስራ እድል ወጣቶች በመረጡት ዘርፍ ተሰማርተው ውጤታማ እንዲሆኑ የሚያስችል ነውም ብለዋል። አግማስ ኢትዮጵያ ስራ እድል ይፈጥሮልናል ይሄ ማለት ደግሞ እንግዲህ እዚህ አካባቢ ላይ ያሉ ተፈናቃዮች የመልሶ ማቋቋም ስራ በመስራት አካባቢው ላይ ተደራጅተው እንዲሰሩና ውጤታማ እንዲሆኑ ራሳቸውን ችለው የሚሰሩበትን እድል እየዘረጋ ያለ ፕሮጀክት ጭምር ነው። ገና ወደ ስራ እየገቡ ያሉ ሙሉ ማቴሪያል ያልገባበትን ሁኔታ እየተመለከተ ነው። ከተቋም አንጻር እንግዲህ የጎደሉት እንትኖች በዚህ ሰሞን ውስጥ የሚሟሉበት እንግዲህ ዛሬ ላይ ፕሮጀክቱ ጋር ሆነን ላውንች ስናደርግ ና ትውውቅ ስናደረግ ጎደሎዎች አሉ፣ የሚሟሉ ግዢዎች የቀሩባቸው የሚሟሉ ማቴሪያሎች የቀሩባቸው አሉ። በሙሉ አቅም በዚህ ሳምንት ወደ ስራ ገብተው በሙሉ አቅም ውጤታማ እንደሆኑ ጭምር ድጋፍና ክትትላችን የሚቀጥል መሆኑ በዙ አጋጣሚ ግልጽ ወዳለሁ። የተከበራቸሁr ተመልካቾቻችን ለአብሮነታችሁ እናመሰግናለን። ከአሚኮ ወደ ደሴ ስቱዲዮ ለሰአቱ የያዝናቸው ዜናዎቻችን እስካሁኖቹ ናቸው። ተመስገን አሰፋ ነኝ። በያላችሁበት መልካም ጊዜ